ህይወት እንዳገኘ በአምላክ ምረት እንዳረፈሰው በክንፎቹ ጥላ ተሸሽጌ እዘምራለው። በአይነቱ የተለየ ሰማያዊ ፍቅር ይዞኛል ግራ ቀኝ እንዳለ የእኔ ወዳጅ ቤቱ ተክሎኛ አይደለ አጋጣሚ የሲያምላክ ፍቅር ነው። እንደኔ አይነቱን ሰው አቶ ልጅ አደረገው። ማንሱ ቶሉሳት አየ ይባላሉ። ከየት ከተማ መጣ? ከጅማ ነው የመጣሁት። ጅማ አባች ፈርክ ነው። ዶክተር አብይ አገር ምን ይዘልን መጣ? ያው ምንም ነገር ራሴ ቡና ለመጣ እኔ ራሴ በግድ ነው የመጣሁት። ተይዜ ነው የመጣሁት። ተይዜ ነው የመጣሁት። ለምን መጣ ወደዚህ? ወደ ፊት ለፊት ወደዚህ የመጣሁት የመጣሁት በምክንያት ያው ባለቤቴን ይቅርታ ለመጠየቅ ነው የመጣሁት። ለምን በድያታለሁኝ? በቃ እስክትሞት ድረስ ነው ያሰቃየዋት። በቃ በጭንቀት፣ በነገሮች የልጅ እናት ናት። ብዙ በድያታለሁኝ፣ አስከፍቻታለሁኝ። እሷን ይቅርታ ለመጠየቅ ነው በቃ እንደዚህ ስንት ልጅ አላችሁ? አንድ ልጅ አለን እና አራት አመት ልጅ አለን። በቤተ ክርስቲያን የተጋባ ነው አገልጋይ ነበርኩኝ። በቃ የሆነ ሰዓት ላይ ወጣው ከመስመር ቁማር፣ ቨርቹዋል ቁማር ስራ ማገኘውን ነገር ሁሉ የእኔን ድርሻ እንዳለ በተለያየ ነገር ውጭ ጨርሼ የእነሱን ድርሻ ነው በቃ ምትቼ የምካፈለው የእነሱን ድርሻ ነው የሞጣው። እስክትሰቃይ ድረስ በቃ አሰቃየቻት። የመጨረሻ የጠጣው ቀን ልጄን አንቃለው እንደሆነ አላውቅም። ሶስት አራት ጊዜ አምስት ጊዜ ብዙ ጊዜ ጣልተን ነበር የስንት አመት ልጅ ነው የምታንቀው? የሁለት አመት ልጅ አንቅ ያለው። በቃ እኔ ግን አላቀም እንዳነኩት ጠልምድጠ ጠጣ። ስጠጣ አቅላቅዬ ነው የምትጠጣው ቢራ። ከዛ በኋላ በቃ ምን እንደጠጣው እራሱ ማላቀበት ደረጃ ደርሳለሁ። መጨረሻ ላይ ምን ደረጃ ደረሳችሁ? መጨረሻ ላይ በቃ የመጨረሻ ደረጃ ስንደርስ በቃ ተለያየን። በቃ አብረን አንኖርም። እኔ ቤት ወደ ማዝረጋ ፋሚሊ ጋር ገባሁ። እሷ ከልጇ ጋር ነው የምትኖረው። ለስንት ዓመት ተለያያችሁ? በቃ ሁለት ዓመት ሊሞላ ነው እና በቃ ብዙ አሰቃይ ይቻታሉኝ ከሶስት አራት ይቻታሉ ኔ ሞት ይቻላሉ እና በቃ በዛ ነገር ደግሞ እንደገና ነገሮችን ማስተካከል ሳልችል ሲቀር ኦቨር ወደ ሱስ ወደ ማጨስ ወደ ሙቃም ጌታን አገልግዬ ወንጌል ሰብኬ ከተማው ላይ እንደገና ተለወጠ ተብዬ እንደገና ደግሞ ተመልሼ ሴጣ እንዳልነስ አድርጎ ሰበረኝ። ከማንም ከቤተሰቤ መሆን አልቻልኩኝም። ከጌታ ሆን አልቻልኩም። ጌታን ወደዋለሁ ከልቤ ግን በቃ ኃይል አጣ በዮቴ ላይ ማድረገው ሌላ ነው ምኖረው ስናገር ማንም አይሰማኝም እና በቃ የከፋ ደረጃ ላይ ደረስኩኝ። በምን በፍርድ ቤት ነው የተለያችሁት? አረ በፍርድ ቤት አልተለያየን፣ ምንም ሰላም ነን። እስክትለወጥ በቃ ተለወጥ ነው የምትለው። እኔ እንዴት ብዬ ነው የምለወጠው? ማለት ብዙ ነገር ሳይኮሎጂካሊም ተጎዳው። ራሴን ላጠፋ ለሶስት ጊዜ ግዜ ሞክር ያለው የመጨረሻ በቃ ጌታን አገለግል የነበረ ልጅ እንደገና ጌታ ማይወደውን ነገር ለሰዎች መሰናከል እስከመሆን ደረጃ ደረስኩኝ። በቃ ህይወት ግራ ገባኝ። አምስተኛ ዙር የሰፈር ልጆች እንሂድ ሲሉኝ እኔ ሂጄ ዮኔ ጋ ደርሶ መጣ መባል አልፈልግም። ለዚህ አልሄድም በቃ እንዲሁም እኔ እዚህ መቃም ነው ፈልገው በቃ አልፈልግም መቃም ነው ፈልገዋል አዎ በቃ ህይወቴ የማይለወጥ ከሆነ ተስፋ ቆርጫለሁ ምን ተረዳ እዚህ ስንማር እዚህ ስመጣ በቃ የምፈልገው ነገር አለ አንድና አንድ። ለልጆች የምነግራቸው የኔ ማገልገል ነው፣ ጌታ የጣረውበትም ጥሪ ፍላጎቴ አለ። ግን ለፍላጎቴ ምንም ነገር አድርጌ አላውቅም። ለፍላጎቴ የሚገባው ቦታዊ አላውቅም። የሚገባውን ሰው አግኝቼ አላውቅም። የሚገባውን ጊዜ ስጥቼ አላውቅም። ፈልጋለሁ፣ ግን ማልፈልገው ቦታ ላይ ነው የምውለው። ማልፈልገው ቦታ ላይ ነው የምገኘው። እና ውስጤ ጥላ አለ በቃ ጦርነት አለ። የምገኘው ሌላ ቦታ፣ የምፈልገው ሌላ ቦታ። ከራሴ ጋር ምሰቃያለሁ። እውነትን አውቃለሁ። የሆነ ቀን ጸልያለሁ። የሆነ ቀን ሌላ ቦታ አገኛለሁ። ሆነን የመጀመሪያ ቀን መፈለግና መሆን ተማር። እሱን ተማርኩኝ። ምርጫና ውሳኔን ተምሬያለሁ። አዎ በዚህ ሁሉ ውስጥ በቃ ራሴን አግኝቻለሁ። አሁን ራሴን አግኝቻለሁ። ከሚስቴን ይቅርታ ማለት እፈልጋለሁ። እሷ ናት አምስተኛ ዙር እዚህ ነበረች። ከዛን ናአለችኝ። ልመጣ ገንዘብ አዘጋጀች። ሁለት ቀን ሶስት ቀን ሲቀረው እሷ እዚህ ተማረች። ምን እንዳደረጉት አላውቅም። በቃ በጣም እናድዳለሁ ደግሞ ስናደድ በቃ መምጣት አልችልም። እኔ ወደ አንቺ በጠጋው ቁጥር ፈተና ነው ይመዛብኝ አልኩኝ። ካልመጣክ በዛው ሕይወት ውስጥ መቀጠል ፈልጋል። በቃ እኔ ገንዘብ አስፈልግ አስገባላለሁ፣ የላጥም እንግዲህ፣ በምንም በራሱ በብዙ መንገድ ነው የምትኖረው። አስገባላለሁ እዛም አስመዘግባለሁና አለችኝ። እዛም በቃ ዓርብ ዕለት አስገባችልኝ። እኔ መጣ ወደዚህ መጣሁኝ። አለመወሰን በራሱ መወሰን ነው የሚለውንም ሰማሁ። አዎ ሰማሁኝ። አዎ ስለዚህ አሁን ወስና አሁን ወስኛለሁኝ። እርግጠኛ ነኝ፣ እርግጠኛ ነኝ። አሁን እሷን ይቅርታ እላታለሁ። እዚህ ናት ያለችው እና እዚህ ይቅርታ፣ አባ ብለን ደግሞ አንተ ጸልየልና መሄድ ነው የምፈልገው እሷን እዚህ እምትመጣ እፈልጋለሁ። ማነው ስሟ? ቤቴሌም ትባላለች። ቤቴሌም ቤቴሌም ለገሰ ቤቴሌም ለገሰ አለች። የአምላክ ፍቅር ነው ቤቴ፣ በጣም ጉድቼሽ አለው አሳዝኜሽ አለው በጣም ልብሽን ሰብር ያለውኝ። ከዚህ በኋላ ግን ልብሽን ለመጠገን እግዚአብሔር በረዳኝ አቅም ሁሉ እየወደድኩሽ ለመኖር ይቅርታሽን እፈልጋለውኝ። ይቅርታ አድርጊልኝ። ረሴረካለች በሰላ ለምጌታ ጨለማ

ታሪክ ለዊቷን በአስደናቂው ዘጋ የሱ አድጎኛ ህይወት እንዳገኘ በአምላክ ምሕረት እንዳረፈ ሰው እንኳን ደህና መጣሽ። እንዴት ነሽ? እግዚአብሔር ይመስገን። አንቺ ነሽ ያስመዘገብሽው። አስቸገረሽ? በጣም ከሚባለው በላይ በእውነት ማለት ያልከፈልኩት መስዋዕትነት የለም። ከመጋባታችን ጀምሮ ያገለግላል ይከፈለዋል ብዬሽ ነው ያገባሁት። ቤተሰቦች አማኝ አይደሉም። እዛ ቤተሰቦች ያላቸው እና በቃ አይሆንም ገናነሽ ትንሽ ጊዜን ትንቤት ላኝ ው በወቅቱ አይመስልም። አይ ያገለግላል መንጃ ፈቃድ አለው ብዬ አገባው። ተጋባን፣ በአመታችን ወለድን። ስንወድ ልጅ መጣ። ብዙ ነገር አለን። ስራ አልነበረውም። ይሄዳል ያገለግላል እንጂ ቸርች ክፍያም አልነበረውም። በጣም ጌታ ይጠቀምበታል። ጸጋዋለሁ ያወቅሹ ቸርችን ቸርችን ያወቅኩት ከዛን የጣት ቀለበቴን ሽጬ መንጃ ፍቃድ አወጣውለት። ቤተሰብ አልነበረውም፣ መንጃ ፍቃድ አልነበረውም። ዋሽቼ ነው የተጋባ ነው። በወቅቱ ብዙ ሰልፎች ነበሩ። ያን ለማምለጥ ስል በቃ ወሰንኩኝ። ተጋባን። በሰርግ ነው የተጋባች? አዎ፣ መድረክ ላይ በሰርግ ነው የተጋባ ነው። አሁን አልቅሼ እጨርሻለሁ። ማልቀስም አልፈለግም። ብዙ ሶስት አመታት በብዙ ነገር ስላሳለፍኩ ባለክስ ያን ያለቀስኩትን ጌታ አይቶልኛል። ያራት አመት ልጅ አለ አልመጣም አለኝ። አምስተኛ ዙር እዚህ ነበርኩኝ ስራም ፍቃዴን ሮብለት ነበር የጨረስኩት። ሌላ ምክንያት ፈጥሬ ቀረውኝ። ለሱ ብዬ ነው የቀረሁት፣ መቶ መማር አለበት በሚል ማለት ነው። ልጅ ያለ አባት ማሳደግ ይከብዳል። ብዙ ጥያቄ አለ ያው ልጅ እኛ እንዳደግ ነው አይደለም። አስተሳሰባቸው ምናቸውን በጣም ከባድ ነው። ያው እንግዲህ ልጅ ይዘሃል፣ ወደዚህም ወደዛ ማለት አትችልም። መድረክ ላይ ቃል ገብተህ ነው ያገባሁት፣ በእግዚአብሔርና በሰው ፊት ለዛ ያው ብዙ ነገር መስዋዕት አድርጌ እንግዲህ እግዚአብሔር ለዚህ ካበቀኝ ምን እለዋለሁ። ከተማ ውስጥ እንደዛ ሲሆን ምን ይላሉ? የሚያውቁሽ ሰዎች ቤተሰቦችሽ። ቤተሰብ ያው ብዙ ይላል። አማኝም አይደሉም በጌታ አይደሉም። ብዙ ነገር ይባላል። እኔ ግን አልሰማም። ስራ ቦታ እንኳን አብረን እንደማንሆን ማንም አያቅም። እግዚአብሔር አጠገቤ እንዳለ አድርጌ ነው የማወራው፣ የምናገረው ቤተሰብ የሚያወቀው አምና ነው ኦቨር ሲወጣ ከስራ ቦታ ብዙ ነገር እንትን ብዬ ብዙ ነገር አድርግ ያለውኝ ኪሳራ በቃ ቁማር ነው። ከዛን ይመጣል። የቤት እቃ አንድ የሚቀረው እቃ የለም። እግዚአብሔርን ሰው የለበሰውን ልብስ አውጥቶ ይሸጣል። የለበሰውን ልብስ አውጥቶ ይሸጣል ጫማውን ጭምር ማለት ነው። ደግሞ ያ ቃል ባህርይም በቃ ባይኖረንም ዘነጠን ያለንን ለብሰን እንውጣ። ለምን ለጠላት እንትን እንላለን። መንበላውን የምንጠጣውን ሰው አያቅም። ለብሰ ስትወጣ ነው ሰው ማንነትህን ነው የሚያየው። ለዛ ብዬ ብዙ ነገር እንትንላለሁ። እሱ ነገ ያው ነው ይወስዳል ቲቪ ይሸጣል፣ ዲሽ እንደዛ። በቃ ቤት ውስጥ የሚቀርቀ የለም። ይሄ ነው የምልት። ነገር የለም በቃ ብዙ ነገር ማለት ነው። ብዙ ነገር ከልብስ ከጫማ ከቤት እቃም ገዝተሽ ለት ታውቂያለሽ? አዎ፣ በደም በደንብ ነው የምገዛለት። ያ ሶስት ብር ሲያገኝ ይገዛልሽ አድርጎልኝ አያውቅም። በቁማር ነው የሚያሳልፈው። በቃ ቢያገኝም ወደዛ ወደ ቁማር ነው የሆነ ምን እንዳለ አላውቅም። ወደዛ ነው የሚሄደው። ባጃጅም ጀምሮ ነበር ሙሉ እንዳልነበረ ሆኖ በኪሳራ ነው የተሸጠው። ከብር ተበድሬ ምናም ገዝተን በኪሳራ ያቃል ለስላሳ ጀመርን። እኔ ከስራ መውጣ አስራ አንድ ተኩል ነው ከስራ ስወጣ፣ ሳምቡሳና ቺፕስ ሰርቼ እሸጣለሁ። ለመለወጥ ማለት ነው። ለስላሳ ማከፋፈያ ትንሽዬ ሱቅ ተከራይተን ለስላሳው እንዳልነበረ ሆኖ በኪሳራ ከስራ ስመጣ ቺፕስ ሳምቡሳ መስራት ጀመርኩኝ። ግን እሱንም እንትን ይልና ወደ ቁማር። ምንም ተስፋ አልቆረጥሽ፣ መለዛ ነው እንዲመጣ የፈለግሽው? አዎ ያው እግዚአብሔር ያጣመረውን ማንም አይለየውም። አንቺ አንደኛ ነሽ፣ በእናትሽ አንደኛ። ሴቶቹ ያስቸገሩት ታዲያ፣ አንቺ ከአስቸግሮሽ ምንም አብሮሽ እንዳለ ነው የምታወሪው። አንቺ ድንቅ ሴት ነሽ፣ አጨብጭቡላት! ድንቅሰ ነሽ አንቺ። ይቅርታውን ተቀብለሻል። እስኪ ዓይን ውስጥ እያየሽ እንደምትወጂው ንገሪው። ቆጠብ አድርጋ ነው የነገረችው። ወዳ የወደቀስ ይነሳል የሳተም ቢሆን ይመለሳል ይላል መጽሐፍ። ዛፍ እንኳን ቢቆረጥ ይላል ስሩ እንኳን ባፈር ውስጥ ቢሞት ይላል ከውሃ ሽታ የተነሳ ሊያቆጠቁት ተስፋ አለው። ማን ነው ተስፋ የለህም ያለ? ማን ነው አትነሳም ያለ? ማን ነው ያንተ ታሪክ አይቀየርም ያለው? ትለመልማለህ ትለመልማለህ። ቆሙ። ያኔ ቆይ በቬሎን ያገባሽ አንተ አንደኛ ነው። ምነት በስንት ዓመተ ምህረት ነው ያገባሽ? ሁለት ሺህ አስራ ሁለት አሁን። በቀደም ቁመትህ ደግሞ አንተ አገልጋይ ነው። ኢየሱስ ቸርች ነበረ ማገለግለው በቃ ወጣሁኝ። በቃ በምን ነበር እምታገለግለው? ረ ባኪ በሰብክ አለሁኝ አገለግለሉኝ። አስተምርሀለሁ፣ አስተምርሀለሁኝ በላሁን የመጽሐፍ ቅዱስ ሰጠሀለሁ። ቁማር እንዳትይዝ ከአሁን በኋላ፣ በእጅ ባይብል ነው የምትይዘው ቻለው። እንዳታስቀይማት። እቺ ድንቅ ሴት ነች። ለንግግሯ እንኳን በጣም ልክ አላት። በጣም አንደኛ ነች። ቀለበቷን ሸጣ መንጃ ፈቃድ አወጣችልህ። አንደኛ ነች። አጨብጭቡላት። ድጋሜ በጣም አንደኛ ነሽ አንቺ። አሁን አለሽ ቀለበት የለሽም፣ ይኖርሻል። አሜን። የሆነ አንድ እኔ ሳገባ የተከፈተ የሰርግ መዝሙር አለ። እሱን አሁን አስከፍትልሻለሁ። ሙሽሪት ሽሪት ሙሽራው እንኳን ደሳናችን

ምን አለ፣ ምን ብሎኝ እንደ ሳቁ ብታውቁ፣ ግን ምን እንዳልታቃላችሁ። ልክ መዝሙኑን ሳስከፍተው የሆነ ነገር ምን አልክ ብዬ ተጠጋሁት፣ አይታቸው እላ ልቀፋት፣ በእናተ ካቀፍኳት ቆይቻለሁ። ስተያ ነስ ያሸጥከውን ቀለበትማ ሳገዛማ ድጋሚማ ቀለበቷን መልሰ በዱቤ አይቻልም፣ በዱቤ አይቻልም። እኔም አዋጣለሁ፣ እዚህ ሌላም ሰው ያዋጣል ቀለበትን እንገዛለን። ከዛ ቀለበቷን መልሰ ነው ከዛ የምታቅፉ። ተስማማን? ተስማምተናል። ከፍለ ያስመጣችኝ እኔ ምንም ስለሌለኝ ነው። ከፍለ ያስመጣችኝ እኔ እዛ ሂጅ ከስላ አሷ

እሺ 16 ዓመተ ምህረት የመጀመሪያም የመጨረሻ ሙሽራ አድርጌ እዚህ ድራችኋለሁ። ጸጉርሽን ትሰሪያለሽ። አላምንም። አታምንም? እመን፣ እመን፣ እመን። ደስ ብሎኛል። ቻው፣ ወዳችኋለሁ

አቂ ነበረ እንደ እንደሚጋጩ አዎ። እና ትናንት ሰምተሽ ነው ተነስተሽ የመጣሽ? ከትናንት ወዲያ አዎ፣ ከትናንት ወዲያ ስትነግረኝ፣ ትናንት ልጁ እኔ ጋር ነበረ ለ15 ቀን እሱን ይዤ መጣሁ አዲስ አበባ። አዎ፣ እኔ ከአዲስ አበባ ነው የመጣሁኝ። ያው ከጅማሬም ጀምሮ አቅ ነበረ። እሷ ማለት የእህቴ ልጅ ነች። እኔ ነኝ እናቷ ሞታ ያሳደኳት ያስተማርኳትና በቃ እንደ እናትም እንደ ጓደኛም እንደ ጎረቤትም ሁሉ ነገሯ ለእኔ ነው የምታማክረው፣ ና አውቃለኝ። በዛ ጉዳዩን ታውቂያለሽ። ደስ ብሎሽ? በጣም ደስ ብሎኛል። አሁን እንደገና ይቅርታ ጠይቃለ፣ እንደገና ቃል ኪዳን እንታድሳለ። መጽሐፍ ቅዱስን ይዘ ወደ አገልግሎት የምትሄደው ደስ ያለው ሰው። እስቲ እንደዚህ ፊት ለፊት ለፊት ተያዩ። አዎ፣ እንደዚህ አዎ። ቤትሽ የሰላም ነው፣ በሱ ቸርነት የቀኑ ክፋቱ እንደ ጎርስ ሲዘገ ይኸዋ ደረሰ። አበካንስ እኔ የምለውን ትላትና እንደገና እኔ ቶሎሳ ታዬ እኔ ቶሎ ሳታዬ አንቺን ቤተልሔም ለገሰን አንቺን ቤቴ ቤተልሔም ለገሰን የልጄን እናት የልጄን እናት እንደገና እንደገና ቃል ኪዳኔን አድሼ ቃል ኪዳኔን አድሼ እንደ እግዚአብሔር ቃል እንደ እግዚአብሔር ቃል እየወደድኩሽ እየወደድኩሽ እየተንከባከብኩሽ እየተንከባከብኩሽ ለመኖር ለመኖር ቃል ቃል እገባልሻለሁ እገባልሻለሁ። አጨብጭቡለት! እኔ ቤቴሌም ለገሰ እኔ ቤቴሌም ለገሰ አንተን አንተን የልጄን አባት የልጄን አባት ይቅርታህን ተቀብዬ ይቅርታህን ተቀብዬ ያለፈውን ያለፈውን ድጋሚ ድጋሚ ላላነሳ ላላነሳ በስህተት በስህተት ላላነሳ ላላነሳ ይቅር ብዬ ብዬክ ብዬክ መቀበሌን መቀበሌን እንደገና እንደገና በእግዚአብሔርና በእግዚአብሔርና በዚህ ጉባኤ ፊት በዚህ ጉባኤ ፊት አረጋግጥላ አረጋግጥላ ፈረ ፈረ ፈረ

ስለ ዮናታን ስል ከሳውል ቤት ቸርነት ማድረግለት ሰው ካለ ፈልጉልኝ አለ። ሜምፊቦስቴ የተጣለ ሰው ነው እና ምንም ተስፋ የሌለው ሽባ የነበረ ሰው ለምንም የማይቆጠርን ሰው ሽባ ነው የተቀመጠውን ሰው ከሎቦ ዳር አስመጡልኝ አለ እና አስመጥጦት የንጉሥ ገበታ እንዲመገብ አደረገው። እና እግዚአብሔር በዮኒ በኩል ቸርነት አድርጎልኛል። ማንም ሰው ቤተሰቤ፣ ማንም ሰው ሊያስበኝ ማይችለውን እግዚአብሔር ቸርነት አድርጎልኛል። እና እግዚአብሔርን አመስግኑልኝ። አገልግሎት የሁት ብርሃን ቤተክርስቲያን ነበር የማገለግለው። በቃ ባልሆነ ምክንያት ምናምን በመቀየም ምናምን ወጣውኝ። እንደገና ይቅርታ እንድታደርጉልኝ ፈልጋለው። ነቢይ ታሪኩ፣ እዛ ቸርች ያላችሁ አስተማሪ፣ ቤቴሌም፣ የቸርቹ መሪዎች በሙሉ ይቅርታ እንድታደርጉልኝና እንደገና ተቀብላችሁኝ በዛ ቤተክርስቲያን ማገልገል ፈልጋለውኝ። ይቅርታ አድርጉልኝ። አመሰግናለሁ። እናቴንም ዘኔን ይቅርታ ማለት ፈልጋለሁኝ። እስካሁን ድረስ ከኔ ጋር የተጨነቀች ያለች እናት ናት። እግዚአብሔር ጸሎትሽን ሰምቷል። ጠዋ ደውዬላት እግዚአብሔር አስቦኝ አልብያት አለውኝ። ይቅርታ አድርጊልኝ እስከ ዛሬ ለበደልኩሽ። አጨብጭቡለት። አንቺ አንደኛ ልጅ የምትይው ነገር። በመጀመሪያ የረዳኝን እግዚአብሔር አመሰግናለሁ። ከእኔ የሆነ አንዳች ነገር የለም። እሱ ነው አቅም ብርታት የሆነኝ ሞገስ የሆነኝ እሱ ነው። ስለ ሁሉም እግዚአብሔር ይመስገን። ከዚያ ቀጣይ ይሁኒ በጣም ወዳለሁ፣ በጣም አመሰግናለሁ። እግዚአብሔር ዘመንን ይባርክ፣ ልጆችክን ይባርክ፣ ዘርማንዘርክ ይባረክ። ቀጣይ ደግሞ ቤተሰቦቼ፣ በጣም የምወዳት እናቴ ያው ከእናትም በላይ ናት፣ ከጓደኛም እንደህትም ሆናን ያሳደገችኝ በጣም አመሰግናት በሄደችበት ሁሉ ስክሪንነሱ ፎቶ ይዛ ነው የምትዞሮ። ጌታ በሚያውቀው እያ ጸለየች እስካሁን ከጎኔ የነበረች እግዚአብሔር ይባርካት ዘመኗን ህይወቷን እግዚአብሔር ይባርካት። እኔም ደግሞ አንቺን ለማሳረፍ እግዚአብሔር አቅምና ሞገስ ይስጠኝ። ቀጣይ ደግሞ ጅማ ከተማ ላይ ከጎኔ ሆነ ለነበሩት ጓደኞቼም ቤተሰቦቼም በጣም ከልባ አመሰግናለሁ። እስካሁን ስለረዳችሁኝ በምክርም በተለያየ ነገር ከጎኔ ስላላችሁ አመሰግናለሁ። እናመሰግናለን። የሚቀጥለው አመት በርትተህ፣ በደንብ ጠንክረህ ሃምሳ ልጆች ይዘህ እንደምትመጣ ከጅማ ይዘህ ከመጣህ እኔ ሃምሳ ልጅ ስፖንሰር እሆንልሃለሁ። ይዘህ ትመጣለህ። አሁን አሁን እንሸኛቸዋለን። እንደተቀመጥን ደስ ያለው ሰው ያጨበጭባል።